አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ውድና የተከበራችሁ የዛራ ኢትዮጵ ቻናል ተከታታይ ቤተሰቦቼ፣ ወድ ሀገሮቼ፣ ልጆች፣ እህት ወንድሞቼ፣ ከሀገር ውስጥም ከሀገር ውጭም የሚገኙት መላው ኢትዮጵያውያኖች እንዴት ናችሁልኝ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምድሊላህ ረብልአለሚን፣ ሁሉ ሰላም ሁሉ መልካም ነው ከእናንተም ጋር በያላችሁበት ሀገር እና ቦታ የአላሁ ስብሐነ ወተዓላ ሰላምና እዝነት ጥበቃ ራመቱል ለያችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ስብሓነ ወተዓላ ፈቃድ ሆኖም ተገናኝተናል። ዛሬ ላይ ስንገናኝ ተላ እጅግ በጣም ደስ እያለ ነው። ምክንያቱም ከወደ ቻናል ተከታታይ ቤተሰቦች ጋር እጅግ በጣም ደስ የሚልና አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮውን ተከታተሉ። እንዲሁም የቻናል ተከታታይ ቤተሰቦቼ ከልብ አመሰግናለሁ ለምሰጡኝ ሀሳብ አስተያየት ሁሉ ከልብ ጀዛክላ ኸይር ብያለው ማለት ነው። በዚህ ቻናል እጅግ አስፈላጊ የሆኑ ጠቃሚ ትምህርቶች፣ ምክሮች አጠራጣሪያሉ ደግሞ በጣም አስፈላጊ የሆኑ ግጥሞች ማለት ነው ይለቀቅበታል። በዚህ ቻናል ግጥሞች ሲለቀቁ ግን ግጥሞቹ እጅግ በጣም አስፈላጊ የሆኑ ትምህርት አዘል የሆኑ ነገሮች ነው የሚለቀቅበት። ትጠቀሙበት ያላችሁ ስለዚህ ተከታይ የሆኑ ስል ከልብ አሁን በአክብሮት እጠይቃችኋለሁ ማለት ነው። ዛሬ ላይ እጅግ ወሳኝ አስፈላጊ የሆነ ግጥም እየላችሁ መጥቻለሁ። ይህ ግጥም ደግሞ በጣም እጅግ ወሳኝ እና አስፈላጊ በተለይ ደግሞ በአሁኑ ሰዓት ለእህቶቼ በጣም የሚያስፈልግ ነገር ነው ያሉበት ሁኔታ፣ ያለንበት ሁኔታ። ነገር ግን ከዚህ ግጥም ብዙ ነገሮችና ትምህርቶችን እንደምንረዳ በጣም አልጠራጠርም ማለት ነው ስለዚህ ከእናንተ ቪዲዮን እስከ መጨረሻው ፍጻሜ ድረስ ተከታተሉ ስል በአክብሮት ጠይቃችኋለሁ። ዳይ ወደ ግጥማችን እንሄዳለን ማለት ነው። መልካም፣ የግጥሙ ርዕስ ደዋይ የበዛብሽ ይላል ማለት ነው። ደዋይ የበዛብሽ ላስታውስሽ እህቴ በትንሹም ቢሆን ደዋይ የበዛብሽ ስልክሽ ብዙ እስኪሆን የኢስላምን ባህር ያልገባሽ እንደሆነ ላተቅረቡ ዜናን ዘንግተሽ ከሆነ ላስታውስሽ እህቴ በትንሹም ቢሆን ላስታውስሽ እህቴ በትንሹም ቢሆን ወላሂ አይጠቅምሽም ታይ እንደዚህ መሆን በረራ ማብዛትሽ ሰውን ተደብቀሽ የአላህን ትዕዛዝ በጭራሽ ረስተሽ ሊመክሩሽ ሲመጡ ምን አገባሽ ብለሽ ፈዘኪር ማለቱን ጭራሹን ዘንግተሽ ጭንቅላትሽ ዞሮ ሸይጧን ተቆጣጥሮሽ ከወንድ ጋር መውራት አራዳነት መስሎሽ የነቢዩን ስና ፋራነት ነው ብለሽ ዱንያ ላይ የሚቀር አህላቅን ተሸክመሽ አረስ ከመቼ ነው አንቺ እንድመሆንሽ ተመሳሳይ ቦታ ሁልጊዜ መውደቅሽ ጉዞ ሸጅልና ጥመት የሆነብሽ አረተ ይቴ አድምጪ ልንገርሽ። ደዋው ቢበዛ እውነት አይምሰልሽ። ለትዳር ለኒካ አንዱም ማያስብሽ መሀላ ቢያበዛ ቃል ቢገባልሽ አትዘንጊውቴ ግቢ ውስጥ እንዳለሽ ከእናት ከአባትሽ ከወንድም ርቀሽ ክብርሽን ጠባቂ አንቺው ራስሽ ነሽ። በሃላሉ መንገድ እሱ እስከሚመጣ ለምን ትሰሪያለሽ? ቀብር እስኪያስቀጣ አትቅረቢ ወላ ችግር ነው የሚመጣ። ዱንያም አያምርልሽ ቀብርም ያጠባለ ከጀነተ ፈርዶስ አብሮ ያወጣለ። እቴ ኢተቅላህ አንቺ ሙስሊም ነሽ። ከትናንት ተማሪ ዛሬ ግን ይቅርብሽ በረራን በማቆም ተውሂድን ልበሺ፣ ሰዎችን ቀይሪ አንቺም ቶብተሺ። በነቢዩስና ጉዞሽን አርገሺ፣ በድንሽ ጠንካራ ጎበዝ ልጅ ሆነሺ። እንቢታሽን ፈርቶ ማንም አይቀርብሺ። ለተራ ስሜቱ ለዳሬት ተመኜ እንዲሁም ይቀራል ልቡን እንደዋኘ። አንተ ደሞ ስማኝ አንተ ደሞ ስማኝ እባክህ ወንድሜ፣ አራት ካልጋበዝኩሽ እራት ካልጋበዝኩሽ ሻይ ቡናም እያልክ መደወልክን አቁም። አላህን ፈርተክ አስሬ አስሬ ወደድኩሽ አፈቀርኩሽ አልከው የልጅቱን ልብ ግራ እያጋባኸው፣ አንተ ወንድሜ ሆይ እስኪ ተዋረከው። ሴቶችን ማሳደድ አ አላማህ ላረከው ወላሂ ኢተቅላ አላህን አስታውሰው ላተቅርቡ ዜና ማለቱን አትርሳው። አንድ እንዲህ ስትልህ አንዷ ከመደወል ለሃራም ለዜና በጣም ከመቸኮል ለጅልና መንገዲ ጉዞ ከሚቀጥል መርጣህ አንዷን አግባ ጊዜ አይቃጠል። አስታውሳት እህትን አውጣት ከጨለማ በአንድ ላይ ደስ ይላል የተውሂዱ ማማ እህት ሀትር ከም አንተም አትሳነፍ፣ ገና በልጅ እድሜ ለተውሂድ ተሰለፍ። እናም ወንድሜዋ ሰለፊዬ ወጣት ነፍስን ከመጥፎው አሁኑ ጠብቃት ወተ ከጨለማው በተውሂድ አድምቃት ወተ ከጨለማው በተውሂድ አድምቃት። ወደሰናለ ተከታታይ ቤተሰቦቼ እንግዲህ ዛሬ ላይ የላቸው የመጣሁት ግጥም በጣም ወሳኝ ነገር ነው። ማለት ብዙውን ጊዜ እህቶቻችን ወላሂ ጅን ዱንያን ብቻ አስታውሰን አህራን ረስተናት፣ ወንዶችን መጀናጀን፣ ወንዶችን በስልክ ማውራት ጊዜ ሰተን ብቻ ከኛ ለእኛ የማይጠቅሙን ሀላል ያልሆኑትን ያልተፈቀዱልን ወንዶችን ጊዜያችንን ሰጥተን ከእነሱ ጋር ጊዜን እያሳለፍን የእነሱንም ጊዜ እያቃጠልን ነገ አሄራ ቤታችንን ቀርባችንን እያጠበብን የምንገኘን ብዙ እህቶች አለን እና አላህ ልንፈራ ልናስታውስ የሚገባብን ነገር እዚህ ጋር ግድለናል እና እህቶቼ፣ አላህ ልንፍራ። ነገ አላህ ፊት እንቆማለን። ነገ አላህን ስለምንፈራ ነገር ግን ነገ አላህ ፊት ስለምንጠየቅ ዛሬ ላይ ልናስታውስና ዛሬ ላይ ልናስብበት ይገባል። አላህ ከእንደዚህ አይነቶቹ ነገር እንድመልሰን ደግሞ ይሄ ልባዊ ምኞታችን ነው፣ የሁላችንም ደዋ ነው እንሻላ። እንዲሁም ደግሞ ወንድሜ ወይ አንተ ውድ ወንድሜ እህትህ መሆን የማትፈልገው እህት ላይ እንድደርስባት፣ ወንዶች በዚህ መልኩ እህትህን እንዳደርጓት የማትፈልገውን ባህራም ጅንጀና፣ ባህራም ወሬ ጊዜዋን እንዳቃጥሉ አሄሯዋን እንዳበላሹባት እህትን አትፈልግም አይደለም? እናንተ ስታዲያ ይሄን ነገር በእህትህ ላይ ሲደረግ ለምንድነው ነው አንተ ይሄን ነገር የምታደርገው? እህትህ እናትህ ወልዳ ባትሰጥህ የአኼራ እህትህ ናት። እና አንዷን ከፈለክ መርጠህ ለምላ በሃላሉ ኒካና ስርዓት ትጠቀምም ወንድሜ። እዛችም እዚህችም ጋር አላህን ልትፈራና አላህን ልታስታውስ ይገባል። ዱኒያ እቺ ዱኒያ በጣም ጠፊ ለሚናት። ነገር ግን እቺ ዱኒያ ላይ እኮ ስንኖር ዱኒያ ልክ እንደ እንግዳ ናት። እንግዳ ሰው ቤት ሲመጣ በጣም ያፍራል፣ በጣም ይሽኮረመማል፣ የቆረሰውን ምግብ እንኳን ለመብላት ሸም ይዘዋል። እና እዱንያ እኮ እንደዛ ናት። ዛሬ ላይ ትተናት ልንሄድ ይችን እዱኒያ ቢያንስ ምን ያክል ጊዜ እንደምንቆይ አናውቀውም። ከሰከንዶች እና ከደቂቃዎች በኋላ ራሱ ህይወታችን ሊያልፍ ይችላል፣ ትተናት ስለምንሄድ ማለት ነው። ስለዚህ ለምንድን ነው እኛ ታዳ ነብስ የማናውቀው? ለምንድን ነው ከትናንቱ የማንማረው? ቢያንስ ብዙ እህቶች ወንድሞች አብረውን የነበሩ ዛሬ ላይ እኛን ተሰናብተውን ትተውን ሄደዋል፣ አይደለም እና ታዲያ እነሱ እንኳን እንደዚህ ሲሆኑ ከነሱ መማር እኮ የሚባለው ነገር አለ። ከነሱ ለምን አንማርም? እና እኛ ምንድን ነው የተወሰነ ሰዓትና የተወሰነ ጊዜ ላይ የሰው ልጅ እንኳን ትቶን ከሄደና በህይወት ከሞት ከተለየን ለአንድ ሰሞን ያክል ዋይ ዋይ እንላለን። ነገር ግን እንረሳዋለን። እኛም ሁለተኛ ያንን ነገር ላንደግም ብለን እንጸጸታለን። ከሶስት ቀን ከአራት ቀን በኋላ ግን እዛ ቦታ ላይ እንገኛለን። ሱስ ይሆንብናል ማለት ነው። እና ከዚህ ነገር ልንወጣ ከዚህ ነገር ልንትን ልንል ይጠበቅብናል። ውድ ቻናል ተከታታይ ቤተሰቦቼ፣ ለዛሬ የነበረን ቆይታ ይሄን ይመስላል። ሁላችሁም በያላችሁበት ሀገርና ቦታ የአላህ ሱብሃነ ተዓላ ሰላም፣ እዝነት፣ ጥበቃ አለያችሁ እያልኩኝ ልባዊ ምኞቴ ነው። ስለዚህ በቀጣይ ቪዲዮ አዲስ ርዕስና አዲስ ቪዲዮ እንደምመጣ ተስፋ አደርጋለሁ። የቻናል ተከታታይ ቤተሰቦቼ በሀገርም ውስጥ ከሀገር ውጭም የምትገኙ ውድ ኢትዮጵያውያኖች ሰላማችሁ ይብዛ እያልኩኝ በዚሁ ልሰናበታችሁ እወዳለሁ። የምንወዳት የምንሳሳላት እማማ ኢትዮጵያ ለዘላለም ትኖር እያልኩኝ ወሰላሙ አሌይኩም ወራህመቱላሂ ወበረከቱ ባይ ባይ።